ሰማሁኝ። ይሄ ቡሽቲ ይሄ ቡሽቲ። እንዳትወጪ ለአንቺ ብዬሽ እኔ ገባሁ። እኔ ልወጣ ስት እንዳትወጪ አላልሽኝም? እንዳትወጪ እኔም እኮ ደብሮኝ እኮ ነው። እየቀየርክ አለው። እግዚአብሔር እብድ ትልካለች። እንኳን ስትመጪ በእኔ ቤት ይቅርታ ቤቴ ሰው አይወጣልኝ። በህይወት ዘመኔ ሰው እንደማይወጣልኝ በመጀመሪያ ደረጃ

ለማታ እንደኛ ስድስት መቶ ቁጭ ብለን 71 ብለን አረጋም ያረጉት ያርሂ ሌላ ነገር ደሚያስመስልብሽ የዛችን ሴትዮ ባህሪያት አታምጭብኝ። በሚካኤል ይም ምን አገባኝ ምን ስለላ አንቺ ነው የቡዳችን አጫርብ በእግዚአብሔር ለአንቺ ለምን መቶ ሺህ እኔ እግዚአብሔርን መቶ ሺህ ቢሰጥሽ መቶ ጊዜ አጫውትሻለሁ። ለአንቺ የፈለጉትን ስጡ፣ አልፈልግም። የሚሰጠኝም የለም ግን እንደዛ ተሰጥቷችሁ ከሆነ አልቀጣም እያልኩኝ እኮ ነው።

እንደ አግሪመንታችን ከተስማማችን ኖ ኖ ኖ፣ አሁን ለአንተ መቶ ሺህ ተሰጥቷል። ለአንተ እኔ አልቀጣም። አሁንም ሰው አስር ሺህ ሲሰጥ አስር ሺህ ተሰጥቷል፣ ለእኔ አልተሰጠኝም። እያክለም ጌ እንደዚህ እኔ ሰምቼ አላውቅም፣ እንደዚህ አይነት ጌም። እኔ አሁን እሷ አስር ጊዜ ቢያጫውቷት እግዚአብሔር በዜሮ አጫውቷታል። ደስ ብሎኝ ቢያጫውቷት ማለት ምንድን ነው የሚያጫውቱት? ለምሳሌ ለአንቺ አሁን ቁጭ ቢሰጦች እግዚአብሔር ቁጭ ብዬ ነው ማጫወት። ለምን እንደዛ ነው ጌም የምትጫወቱ? አንድ አልቀጣም። ምን ስትይ? አንደኛ የተሰጠኝ ነው አለውቲ የሚሰጡኝ እንድንቀጣጣ ነው አይደል? አንደኛ ጊፍቱን እንትንትዋል ባይ አንዴ ተመልሼ ይመጣብሻለሁ። አንድ ዶናት ስጡ ጋይዝ። ይሁንት ጉጭ እንዳት ውጭ ዝም ብለሽ ተጫወች ነው ደሞ ቅጣት ይሁን። ሻውን እሷ ተቀጣች አይደል? ዲቦራ፣ ቀላል ቅጣት ነው። ጥያቄ ነው የጠየቅኳት። ሶስት ነገር ትመርጫለሽ ወይ ጥያቄ ታደርገዋለሽ፣ ጉጪ ወይ ኢፌክት ትቀይሪያለሽ፣ ወይ ኖርማል ሌላ ቅጣት ትቀጫለሽ። ከሶስቱ አንዱ ትመርጫለሽ።

አለቀጣት እንደሆነ እኔ ይስጥሽ 100 ሺ ሚሊዮንም አውርድ። እኔ እንደሆነ በሞታ አለቀጣም። ዲቦራ ትቀጣለሽ ከፈለገ ጉቼ አትጨማለቂ። እናቴ ትሞት፣ በጣም ነው የምናደደብ

ሰላም ቤታ፣ እንደዚህ ምን ነው ጠፋሽ? ያ ያ ትንሽ ናውጣ ጥንባታ እግዚአብሔርን ዲቦራ እዚህ ኮመንት ላይ መጣው ጉቺ ቦልድ ካጨረሰች ናት። ቦልድ ካጨረሰች አንድ ሰው አላስተርፍኩም። አንድ ሰው መታችሁ፣ እንዳታሽቃብጡ ምን አባታችሁ አገባችሁ። ሻሽ ቃጭ ቦል እንኳን አይደለም። የኩማ ደግሞ ገብርኤልን ገና በሦስት ላይ መውጣት እኮ ዳማታት ሊሴት እኔ ይሄ መጨረሻ ነው የሚሆነው። ሰው እኔን ሲያጫውተኝ ብቻ ማለት ነው ቁጭ አንድ እንኳን በራሱ ሰዓት እኔ ውጭ አዳምጭ። አሁን ባለፈው ኩማና አንቺ የተጫወታችሁ ለአንቺና ለኩማ እየተሰጠ ነበር። እኔና ዲቦራ ቁጭ ብለን እየተቀጣን ነበር። ከዛ በራሱ ሳት ጠግቦ በቃ እንወጣ ነው በኋላ ተመልሰ እንገናኛለን ብሎ ወጣ። ያጫውተን ቆይ ዝም በየጻፉልኝ ነው። አስረዷት እስኪ የኔ አልተረዳኩ። በቃ እንትን በሉታ አጥፉትኝ። እኔ ምን አቃለሁ? ጉቺ ብሎ ናንዱ ታማል። ጉቺ እስኪ በሷ በኩል ሂዱና ስጧትና ታሸንፈኝ ነው። በመድኃኒዓለም ስጧት፣ በሚካኤል በክርስቶስ ታሸንፈኝ ዲቦራ በተለያ ሰውዬ እዚህ ቤት እንዳይመጣብኝ። ቅድም እንዳትናገሪ እንዳትናገሪ፣ እዚህ ቤት እንዳይመጣብኝ። ቅድም ይ ነበረ። ይሄ ንጋጋብ ቅድም ሰቶኛል። እንዳትናገር እግዚአብሔር፣ እንዳትናገሪ በእግዚአብሔር መርዝ ነው ነው። ለምን ምን ምን ደ ጋይስ ምን አድርጓ ነው? ልጋጋ ምናምን ያፍራት ነው። በቤት እኮ ጋዚ ሰው ምንም ያላረገኝ ሰው ብሳደብ ደስ ይልሻል? ምን ሆነሽ ነው? ግን ችግር የለብኝ ምን እኔ ምን አውቃለሁ። ከነግንዱን ያጨሰችው ዛሬ ነሰረ። ጉድ እኮ ነው። ምን መርቀረሽ ነው? ያ ጉዳይ ይጣፋን ተተውልሽ እንዴ? ምንድነው ዛሬ ተቀለበልሽ? የዋ በስመ አብ። ወደ እንግዲህ ዛሬ ታደልሽ። መልሽለት ብቻ ትሉኛል። የት ነው መመልስላችሁ ማለሽ? ሁለታቸው ነው ጭራሽ። ልጋጋም ብለሽ ተሳድበሽ ደግሞ መልሽለት ነይና፣ መልሽለት። እሱ ይቀራል። ይምጣ እመልስለታለሁ። ና ና፣ ግባ ምረጠኝ ነው። አንቺ ዲቦራ ተዝናኝ፣ ፈታ በይ። እኔ እኮ ድረስ ነው ሴትዮዋ የምትጨቃጨቀኝ እኮ። ስሚ ምን ይዘህ የሚጽፉ ታውቂያለሽ ማለት ነው። ስሚ ድራማችሁ ደስ ሲል፣ ኧረ ማምላክ እኔ ድራማ አይደለም ክርስቶስ፣ እኔ ከልቤ ነው ስም ስም ምን እንደሚጽፉ ታውቂያለሽ? አልተጣሉም እንዳትሰጧቸው፣ አውቀው ቀው ነው ይላሉ። አረኔ ያጥስኩኝ እኔ ችግር የለውም። እኔ እኮ ወይስ እኮ ሁሌ ቤተሰብ ነው ሁሌ መጥቶ የሚሰጠኝ ሰው ነው። እናንተ ስላላችሁ ስላላላችሁ አይደለም። ግን ጉቺ እዩ፣ እግዚአብሔር ምስክረኝ ነው። ከልባችን ነው የምንጨቃጨቀው። የጻፍኩላትን ገብታቱ ተናርጅ የማይሆን ነገር የጻፍኩት ነው እንዴ። ለምን እንደሆነ ነው የምትሰጠኝ? ከሰው ጋር መልስ ሰጥቼሻለሁ አላየሽም? የጻፍኩልሽ እዛ ነው ስልኪ፣ በዚህኛው ነው የጻፍኩት ነው

ተገቃለአን ሰውየው ተገስቶ አለ። አሁን ሰላሳ አምስት ሺህ መስጠት ምን አመጣው? ይህን ነው እኮ ቅድም የጠየኩት። ሰውን ሌላ ነገር አስመሰለ። ሶስት ሺህ አይሰጥም፣ አራት ሺህ አይሰጥም። ሰባ ምናምን ሺህ ሰው እኮ መቶ እንዳይሰጠን እኮ ነው እንዳንደርስ። እስማ እግዚአብሔር ሰው ከመጣ ከሰጠ እንዳንደርስ አውቆ እኔ ስድስት መቶ ሆነን እኔ እና